ያቺ ጨረቃ በጣም የደመቀች ውቢቷ ጨረቃ ደም ለበሰች አሉኝ። በኃይል ተጨንቃ እርቃኑን ሲሰቀል የዓለም ፈጣሪ ከላይ ተመልክታ ከልቧ አዘነች። ይሄን አላደርግም ድምቀቴ በርሱ ነው ብላ ራሷን ታለች። ደሙም ሲፈሳ አይታ ህመም ግርፋቱን እሷም ተመልክታ ጌታ ሲንገላታ አያ አይሆንም ማለች፣ አይኖቿን ጨፈነች። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ይዤላችሁ የመጣሁት ግጥም ነው። በነገራችን ላይ ድምጼ በጣም ተዘጋግቷል፣ ኃይለኛ ጉንፋን ይዞኛል። እናችን ግጥም አቀርብላችኋለሁ። እስከ መጨረሻ እንድታዳምጡ እስከ መጨረሻ እንድታይሉኝ በአክብሮት ጠይቃችኋለሁ። ላይክ ሸር፣ ሰብስክራይብ በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። ደም ለበሰች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያቺ ጨረቃ በጣም የደመቀች ውቢቷ ጨረቃ ደም ለበሰች፣ አሉኝ በኃይል ተጨንቃ፣ እርቃኑን ሲሰቀል የዓለም ፈጣሪ ከላይ ተመልክታ ከልቧ አዘነች። ይሄን አላደርግም ድምቀቴ በእርሱ ነው ብላ እራሷንም ጣለች። ደም ሲፈሳ አይታ ህመም ግርፋቱን እሷም ተመልክታ ጌታ ሲንገላታ አይ አይሆንም ማለች አይኖቿን ጨፈነች። ጌታ ሲንገላታ አይ አይሆንም ማለች አይኖቿን ጨፈነች። በጭንቀቷ ብዛት እሷም ደም ለበሰች። ያቺ ጨረቃ ለዓለም ብርሃን ልትሰጥ ብሎ የፈጠራት የዓለም ፈጣሪ አክሊል ለብሶ ተርቦ መመልከት አቃታት። ያቺ ጥቅመ ብዙ የብርሃን እመቤት እመጽሃ ያለች አላስችልም አላት። ላለም ማሳየቱን ህመም ግርፋቱን፣ በጦር መወጋቱን አላስችልም አላት አይታርሱን መመልከቱን መራቅ መተፋቱን። አቅማጣወኛ ለች የአለም ፈጣሪ ሲሰቅሉት ማየቱን። አቅማጣወኛለች የአለም ፈጣሪ ሲሰቀል ማየቱን። ደማቋ ፀሐይ ማንም ያላወቃት አሁን አሉኝ ከፊቴ ጨለመች፣ ጨለመች፣ ጨለመች ይሉኛል አሁን። ግብሯን ተወች፣ ጌታዋ ሲገረፍ ሲተፋበት አይታ አይኖቿን ጨፈነች። ስትሰጥ የነበረው ያኔ ብርሃኗን ለዓለም ነገረች። እኔ አላይም አለች፣ የድንግልን ሰቆቃ እኔ አላይም አለች። የድንግልን ሸቀቃ ያቺ ርህርት እናት ብርሃነ ብዙ ጥፍ እኔ ታናሽ እንደምን ልቻለው አለች። አይቶ ማሳየቱን ፀሐይ የድንግልን ሐዘን አልችልም መመልከት አልችልም መመልከት ጌታዬን እርቃኑን ሆኖ ልብሱ ሲቀደድ ዕጣ ሲጣጣሉ ብርሃን ይሁን ያለው የብርሃን ጌታ በቀራንዮ ታየ ሲንገላታ፣ ውሃን የፈጠረው የባህራን ወንዞች የአፋላጋት ጌታ ውሃ ተጠማው ብሎ አሞት ቀረበለት በሃጣን ተመታ፣ እነዚህ ፍጥረታት። ቀንከሌት የከፈሉት ጌታ ሲገረፍ ሕመሙ ሲበዛ መቼ መቋቋም ቻሉ እነዚህ ፍጥረታት ተግባራቸውን ተው ከአምላክ ሲወዳጁ እኔ ደካማው ግን እኔ ደካማው ግን የዘመኔ እኔ ባይ በኃጢያት ዓይኔን ቢጋርደው ጵላጦስ ፊት ቁሜ እላለው ስቀለው ስቀለው እላለው ስቀለው ስቀለው ወየው ወየው ወየው ደም ለበሰች ና ከደብረ ዘይት የሰው ልጅ ፍቅር ከዙፋንም ከሰማይ ከክብር ወደ ምድር ስቦ የኛን ስጋ ለብሶ ደዋችን ተቀበለ፣ ሕመማችን ተሸከመ። በጵላጦስ አደባባይ ቀራኒው መስቀል ላይ እየሞተ ያነጻ ከን ደምህን የከፈልክልን ቤዛም የሆንከን የሲወላ ኃያላን የዲያብሎስ ጭፍሮች ያልተገዳደሯት፣ በደም ነጠብጣብ በዋጋ የገዛሃት ቤትህም አድፋለች። ወንበዴዎች ከበዋት፣ ሻጮች ሰፍረውባት፣ ገበያ ሆኖባታል፣ ሸመታው ደርቶባት፣ በሀዛብ ተነቃለች፣ በእርግብ ሻጮች ወንበር ቤት ቆሽሻለች። በለዋጮች ዳ በለዋጮች ዕቃ በዕዳ ተይዛለች። ና ከደብረ ዘይት ና ከደብረ ዘይት ቁልቋል ወረድና መቅደስህን ህና ጽዳው አለንጋ ያዝና ና ከደብረ ዘይት ቁልቋል ወረድና መቅደስህን ህና ጽዳው አለንጋ ያዝና ወደ ኢየሩሳሌም ስትገባ ያበጀኸው ቁልቋሉም ወደ ደብረ ዘይት ስትወርድ የከበርግ ልብሳቸውን ጥለው ሆሳና ዛሬ ዳዊት ልጅ ያሉት ማለዳ ተነስተው በቅዳሴ ስምህ ክብርህን ያለ ሁሉ በመስጋና ፈክቶ በልልታ በኋታ መድኃኒዓለም መድኃኒዓለም ነክ ያሉ አርፍደው ላይ አረፋፋድ ላይ መቅደስ ውስጥ ገብተው ቤትህን መልሰው ቅዳሴ ሲሆን ከበው በአገልግሎት ዕቃ ገቢያ ይዘዋል። ገዥና ሻጮች ሁነው ሁሉንም ቀርበዋል። የጧፍ ገበያ፣ የድራሽ ሸመታ፣ የሌቦች ትርምስ፣ የለዋጮች ዋይታ። መልኳን ቀይሯታል፣ ያለ ስሟ ስም ሰጥቷታል። ና ከደብረ ጽዮን ና ከደብረ ዘይት ቁልቋል ውረድና መቅደስ ህን አጽዳ አለንጋ ያዝና ና ከደብረ ዘይት ቁልቋል ውረድና መቅደስ ህን አጽዳው አለንጋ ያዝና የፖለቲካው ንግድ መቅደስህ ውስጥ ሆኗል። ያኛው ይራገማል፣ እሄኛው ያወግዛል ዘር ቡድን ለይቷል፣ ልዩነትም ሰፍቷል። የከፋነን ያሉ ባንድ ወንበር ሆነው መደብር አቆመው ወንዝ ጎሳ ጠርተው ገበያ ሰርተዋል። ሌሎችም ከዛ ማዶ መቅደስ መሃል ሆነው አጥንትን ቆጥረው ደም የመረመሩ ዘርን የዘረዘሩ ያጵሎስ ነን ያሉ ሌላው ንግድ ያላቸው መሸጫ ይዘዋል። የሚሸጥ ይሸጣል ሚገዛ ሰርቷል። የገበያው ጭወት የልቦቹ ካታ ቤትህ ሞልቷል። የመንደር ጭወት ሰላሟን ነስቷታል፣ ክብሯን አዋርዷታል። በተቀደሰው ቤተቀደሰው ደጅ ሰላሙን ረስቶ ሰላሙ ረግሶ ገናና ሆኗል። የቤቱ ባለቤት ማንነቱን ረስቶ የቅዳሴ ሕይወት ታሪክ ብቻ ሆኗል። የምድራዊ ነገር የምድራዊ ነገር በዝቶ ይናገራል። ግማሹ የጳውሎስ ነን ብሎ ይቆማል። ቀሪው ከከፊል ጋር ብሎ ይደባበራል። በክርስቶስ ህብረት አንድነት ቦታ ተጠርቶ ቋንቋ ደም ዘር ሆኗል ቅድሚያ የሚሰጠው ማነክ ከወዴት ነክ ከማን ሆኗል። ቋንቋው ቅኔው መስቀል ተሸክሞ ቀራኒው የዋለው ደምህን አፈሰህ አጥንትህ እስክታይ ሥጋህ እስኪደማ ግርፋቱን ይችላል? የሁሉን ሰው ደዌ ህማም ተሸክመ? ስለ ተላለፈ ስለ በደልቆ ስለ በመከራ መስቀል ህይወትህን ሰጠ የከፈልከው ዋጋ ሁሉ ተዘንግቶ መሞቱ ተረሳ መሞቱ ተረሳ። ከፊት ተደርድረው ወንዝ ጎሳ መንደር ገበያ ሰርተው በመስበል በማስመሰል ፍቅር በእንግድነት ዓለም በዚህ ከንቱ ምድር ጥለን የምንሄደው የዘር ወንዝ ክብር፣ በቤተ ክርስቲያን በመቅደሱ ስፍራ የደራ ንግድ ነው የሚተራረፈው የሚተርፈው ስራ። ቋንቋም ሆኖ ገንዘብ የመግባቢያው በር ወይም ዘር መቁጠሪያ ነው ወንዝ ከተተሩ ና ከደብረ ዘይት ቁልቋል ወረድና መቅደስህን አጽዳው፣ አለንጋ ያዝና ና ከደብረ ዘይት ቁልቋል ውረድና መቅደስህን አጽዳው፣ ጅራፉን አብጅና የአፍኒንና የፋናስ መቅደስ ደፍረው ኤሊን አስቆጥተው ህዝቡን አስመርረው በከበረው ነዋይ ጨዋ በከበረው ነዋይ ጨዋ ይዘዋል መቅደሱ ቁርባኑን ማፌዝ ጀምረዋል። ግድለሽ የለሽ ሆኖ ይላል አገልግለው ተረስተው የእግዚአብሔርን ቁርባን ንቀዋቃለዋል። በድንኳን ደጃፍ በአገልግሎት ካሉት ከሴተኝተዋል ተዋል የካህኑን ኤሊፍ ድምጹንም አልሰማም የልጆቹን በደል አይቶ አልተናገረም። የቤተ መቅደሱ ሳሙኤል ተኝቷል፣ እግዚአብሔር ይጣራል! ደግሞ እስኪሰማ ድምፁን ያጣራል። ሳሙኤል ተኝቷል፣ እግዚአብሔር ይጣራል። ሳሙኤል ሳሙኤል፣ የሰው ያለህ ይላል፣ እግዚአብሔር ይጣራል። ከአፍኒንና ከፊናስ በደል ከፍ ብሏል። ከነጋዴዎች ጭሆት፣ ከነጋዴዎች እውከት! ድምጽ ሁሉ አድሏል። እግዚአብሔር ይጣራል፣ እግዚአብሔር ይጣራል ሳሙኤል ብሎ በቤተ መቅደሱ ድምፁን ያስተጋባል። የጅራፉ ጩኸት ድምጽ ቋንቋ ፈጥሯል። ሳሙኤል ሳሙኤል ሳሙኤል እግዚአብሔር ይጣራል፣ ኤሌም ዝም ብሏል። የቤተ መቅደስ ንግድ አልተቀዋወመም በቅዱስ ስፍራ የማይገባውን አልተከለከለም። ተው አላለም ኤሊ እንደ ክህነቱ፣ ተው አላለም ኤሊ እንደ ሥርዓቱ። መቅደሱ ሲደፈር፣ ልጆቹ ሲሰሩ፣ ልጆቹ ሲስቱ፣ ንግዱ ተጣጥፏል፣ ኤሊም ዝም ብሏል። ይሄ በደል ከፍቶ ጸጋ ሳትወሰድ መቀጣጫ ሆኖ አህዛብ ሳይብለብስ እውነትም ሳይጋረድ ምዕረት ሳይርቀን ጥበቃህም ሳይተው ጽዮን ሳትማረክ ፊት ሳታዞርብን፣ ና ከደብረ ዘይት ቁልቋል ወረድና መቅደስ ተናጽዳው አለንጋ ያዝና መቅደስ ተናጽዳው ጅራፎን ያዝና አውሬው ተደስቷል። ገበያው ሰምሮለት ሰርግና ምላሹ፣ መቅደሱ ረክሶለት አንድ ቃለ ገዛ ሁሉ አለ ነፃ ማስታወቂያ በሰርተው ማስታወቂያ ሰርተው በየጥጋጉ መልከፈል ከርቀረ ድብ ያለ አትዝጉ። የትኛው ያተርፋል? ይሄ ስንት ያወጣል? ይሄን የሚገዛ ያ የሚለውጥ ይሄ ሆኗል ቋንቋው በመቅደሱ ውስጥ ውስጥ እናንተ ሽማምንት ውጡ፣ እናንተ ነጋዴዎች ገበያውን ስሩ፣ በተቀደሰው ላይ ገንዘብ የምትሰሩ በመስጋና እቃ መሸቀጥ የምትፈልጉ ነፃውን አገልጋይ ገበያ ያወጣችሁ በጸሎቱ ስፍራ ሱቅ የከፈታችሁ እናንተ እናንተ ሹማምንት ቤቱን የለዋጮች ስፍራ ያደረጋችሁ በተቀደሰው ላይ ብድር የሰራችሁ የረጋድ የመደራደሪያ የእርግብ ሻጭ ወንበር የሻጮች ለዋጭ የሱቅ መንደር በትን ብራቸውን ግረፍ በጅራፍ አረግ ከደጅህ ውጣ። የእናንተ ሾማምንት የቤቱ የጾለት ነው ቤቴ የጾለት ነው ቤቴ ያምልኮ ነው ቤቴ የስግደት ነው እነሱ ይሄን ወንበር ወስደው ከፊቱ የምስጋና ስፍራ የጾለት ነው ቤቱ የገበያው ሀሳብ የሌቦችም ሽታ አይሆንም። ከዚህ ውስጥ ውጡ ከዚህ ቦታ ሌላው አሳልፎ ለአሕዛብ አትስጡት ቤቱ ያንተ ቤት ነው። እኛም ያንተ ሆነን እንደ አባትነትህ እንደ አባትነትህ ራስ ገስጸን እጠባት ቤትህን ጠብቀን ሁላችን አጽዳው መቅደስህን ፍታው ገበያህን ያንተ ንግርፋት ያንተ ግርፊያ ይሁን ለገቢያው፣ ያንተ ግርፊያ ይሁን ለሌላው። ስለ ቅዱሳን ብለህ ተለመነን፣ ቤት የስብለሃተው አስተካክለን። ና ከደብረ ዘይት ቁልቁል ውረድና መቅደስ ከናጽዳው ጅራፉን ያዝና

ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። መቅደስህን ተጠግቼ አይቻለው። ብዙ ነገር በልቤ ውስጥ ያስቀመጥኩት እንዲለ እንዲ ለሰው ማይ ነገር ግን የሆነ ሁሉም ሆኖ

ስሙም ኢየሱስ ነው። ስሙም እየሱስ ነው። የስድቃችን ምድር አኖረኛ ልችርነት ንገለለው ደግነት አንዳንድ አይነት ክድ ይገኛል። ሁሉም ነገር ስዝ ይለኛል።

በፈጸሙ ላይ ገር ጌታ ያንተ ያልከው አኖሮኝ ለቸርነት ለከለለው ደግነት እንዳንተ አይነት ግን ይገኛል ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አሜን። ስለ ቃሉ የቃሉ ባለቤት ውል እግዚአብሔር የከበረ የተመሰገነ ይሁን። አብራችሁን ስለነበራችሁ ስለነበረ ቆይታ እጅግ አድርጌ ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። በሌላ በአዲስ ቪዲዮ እስካገኛችሁ ድረስ መልካም ቆይታ፣ መልካም ሳምንት